ኑናራዲ ያጌ ኡባ ጦኒያጋ ከእኛ ጋር ያለው ከሁሉም በላይ ነው። ለዲቻ ድል ሁሉም በጋራ ይሰለፋል። ምክንያቱም ዲቻ ወላይታ የደስታ ምንጭ ነው። ጦና መተታ እግር ኳስ በወላይታ ሁሉም ነው። ዲቻ ደግሞ የኩራት ምንጭ፣ የማንነት መገለጫ፣ ሕፃን አዋቂው፣ ሀብታም ድሃው በዲቻ ይደሰታል። ዲቻ ሶዶና አካባቢዋ ላይ ለሁሉም ማህበረሰብ የደስታ ምክንያት ነው። እዚህ ክለቡን እንዳቅሙ ማይደግፍ የለም። እናቶች ከጉሊት ገበያ ሳይቀር ዲቻን በገንዘብ ለመደገፍ አይሳሱም። ባረካ፣ ቦዲቲ፣ ጋሱፖና ሌሎች የሶዶ አጎራባች የወላይታ የገጠር ወረዳዎች የሚገኙ አርሶ አደሮች ሳይቀሩ ለዲቻ በደረሰኝ ያዋጣሉ። ባጃጆች በዲቻ የሎሚ ቀለም ባለው ባንዲራ ደምቀዋል። የጆሮ ታምቡር የሚበጥሱ የአይሱዙ ክላክሶች ካጅሬሲኖ ሲኖ ጋር ታጅበው ዋና ከተማዋን ሶዶውን መተንፈሻ ሳጥተዋታል። የሞተሮች ሰርከስ ኦሎምፒክ ኢትዮጵያ ቢካሄድ የሶዶ ወጣቶችን ማን ያሸንፋል? መልሱ ቀላል ነው፣ ማንም። አድማጮች ከዓመታት በፊት ወላይታ ዲቻ እግር ኳስ ክለብ ወርቃማ ታሪክ ማስታወሻዎች ወደ ራልባ ከሆነው የግብፁ ዛማሌክ ድል ጋር በተያዘ በሶዶ በነበረ የቆይታ በዳሞት ተራራ ሞገስ በተከበበችው ሶዶ ዛሬም የዛማሌክ ድል ይታወሳል። እግር ኳስ በወላይታ ሲበዛ ይወደዳል። ባለ ተሰጥኦ አቅም ያላቸው ወጣቶች በየቦታው ባልተመቹ አቧራማ ሜዳዎች ይታያሉ። በካዎ ጦና ሀገር የዲቻ ልምምድ ሳይቀር በሺዎች ይታያል። ዲቻ ማለት እድገት ነው። ዲቻ ማለት ፍቅር ነው። ዲቻ የታታሪነት ምስጢራችን፣ የመተባበራችን ውጤት ነው። ኤፍሬም ጦና መተታ ከዲቻ ጋር የፕሪሚየር ሊጉን ዋንጫ ማሸነፍ በኢትዮጵያ እግር ኳስም በደጋፊዎቻችን ታጅበን መድመቅ የምንጊዜም ህልማችን ነው። አንድ ቀን ይሳካልናል። ጉዟችን ግን ከፈተናዎቻችን ጋር ይቀጥላል። ጨዋዎቹ የዲቻ ደጋፊዎች በቀልብ ሰቢዴ እንደሾው ዳንሳቸው ተውበው ህልሞቻቸውን ይናገራሉ። በኢትዮጵያ ኳስ እንደ ወላይታ ዲቻ ያሉት ህዝባዊ መሰረት ያላቸው የመጡበት አካባቢያቸውን የሚወክሉ ክለቦች ተመልካች በናፈቀው በደካማው ኳሳችን የተስፋ ደውል ምልክቶች ናቸው። እንዴት ካላችሁኝ ቢያንስ የሀገራችን እግር ኳስ መኖሩን የሚያስታውሱን ኳሱ ሳያስደስታቸውም የስቴዲየም ድምቀት ለሆኑ ደጋፊዎች መካሻ ናቸው። በተለይ እንደ ወላይታ ዲቻ እግር ኳስ ክለብ ያሉት ደግሞ አሁንም ዋና ህልው ናቸው። የመንግስት በጀት ላይ ቢሆንም ቢያንስ ከሌሎች ሳንጠራቸው ከምናውቃቸው ግን አንድም ቅንጣት ደስታ እንኳን ለህዝብ ሳይፈጥሩ ደጋፊም ሳይኖራቸው እየተጓዙ ካሉ የሀገራችን ተጧሪ የከነማ ክለቦች ክለቦች በተቃራኒው ወላይታ ዲቻ በብዙ ማይል ለደጋፊዎቻቸው ቅርብ ከሆኑ ጥቂት የሀገራችን እስቲ ደጋፊያችሁን በእግር ኳስ ቋንቋ ሳዩ ቢባሉ ደረታቸውን ነፍተው ስቴዲየም ሞልተው ማቅረብ ከሚችሉ ክለቦች አንዱ ወላይታ ዲቻ ስለመሆኑ እኔ ምስክር ነኝ። ወላይታ ዲቻ ምስረታው አጭር ቢሆንም ሊበረታቱ ከሚገቡ ሕዝባዊ መሰረት ካላቸው ክለቦች አንዱ ቢሆንም ምን ያህል የደጋፊዎቹን ሀብት በአግባቡ ይጠቀማል የሚለው እንደ ሌሎች ጥቂት የሀገራችን ክለቦችም የሚነሳበት ቁልፉ ጥያቄ ነው። ዲቻ ከሀገራችን እግር ኳስ እድሜ ጠገብ ክለቦቹን በላይ የተመዘገቡ በመቶ ሺዎች ደጋፊዎች ያሉት ሆኖ መሰረቱን እንደ ራሳቸው በሚያዩት የወላይታ ሕዝቦች ልብ ውስጥ የኖረ ክለብ ነው። ያኔ ከዓመታት በፊት ወላይታ ዲቻ በካፍ ቻምፒየንስ ሊግ ዛማሊክን ጉድ ሲሰራ በዛ ወርቃማ የክለቡ የውጤታማ ዓመት ሞተራቸውን ሽጠው ዲቻ በዞረባቸው የአፍሪካ ከተሞች ለመዞር የተዘጋጁ ደጋፊዎችን አይተናል። ዲቻ የወላይታ እናቶች ከመቀነታቸው ዛሬም ድረስ ያላቸውን የሚያዋጡለት እድሜ፣ ጾታ የማይገድበው ተወዳጁ እግር ኳስ ክለብ ነው። በካዎ ጦና ምድር ኑናራ ዲያጌ ኡባ ጦኒያጋ እኛ ዲቻዎች ከፈጣሪያችን እርዳታ ጋር ሁሌም አሸናፊ ለመሆን እንጥራለን። ይህ የዲቻዎች እምነት ነው። የጦና ንቦቹ ተወዳጁ ነገር ወላይታ ዲቻ እግር ኳስ ክለብ። እግር ኳስ በወላይታ ኤፍሬም የማነ ነኝ። በአንድ ወቅት ከሶዶ ወላይታ የነበረ የማስታወሻ ወላይታ ዲቻ ወላይታ ዲቻ ወላይታ ዲቻ

አድማጮች ይህ አስደናቂ ህዝባዊ መሰረት ያለው የወላይታ ዲቻ እግር ኳስ ክለብ ታላቅ ታሪክ ነው። የወላይታ እናቶች ጭምር ከመቀነታቸው አምስት አስር ብር ለህልውናው የሚያዋጡለት የሶዶና አካባቢዋ የኩራት ምንጭ የሆነ ህዝባዊ ክለብ ሁስቡንዳናጭመተኪታይ ዋተወጋ ምቅሞኒይተናጋይስ አባዮፔሻየው ኦኒ ኦናራ ሲንታውኑ ዲቻራ ንቦቹ ከጦና ይናደፋሉ። መረብ ካገኙም ያስቆጥራሉ። አድማጮች በደቡብ ክልል የራሱን የእግር ኳስ ተሳትፎ አሻራ በሀገር አቀፍ ደረጃ እያስቀመጠ የመጣ ወላይታ ዲቻን ምስረታውና ታሪኩ ምን ይመስላል? ትሪቡን በትውስታ መሰናዶው ዛሬ በወፍ በረር ያነሳል። አብራችሁን ቆዩ። የጦና ንቦቹ ፈጣን ጉዞ ጦና መተታ

እግር ኳስ ከመዲናችን አዲስ አበባ 300 ኪሎ ሜትር በምትርቀው ወላይታ ሶዶ በ1960ዎቹ በወላይታ ዳሞት ስፖርት ክለብ አማካኝነት ተዋወቀ። ከ50 ዓመት በፊት በንጉሱ ዘመን ያኔ ወላይታ ዳሞት በዳሞት ጋሌ ዋና ከተማ ቦዲቲ፣ አረካ፣ ጋሱባ፣ ሶዶ፣ ባዶሶ፣ ባሌ፣ ሻንቶ ና ሀለ ላይ መሳሰሉ ወረዳዎች በነበረው የነቃ ተሳትፎ በአካባቢው ነዋሪ ዘንድ ተወደደ። የወላይታ ወጣቶችም ኳስ ጨዋታን ያዘወትሩ ጀመር። በደቡብ ክልል ልዩ ልዩ ሻምፒዮናዎችም አካባቢያዊ ይዘት ያላቸው ጠንካራ ውድድሮች ተጀመሩ። በሰሜን ኦሞ፣ ጋሞጎፋ፣ አርባ ምንጭ፣ ወላይታና ሲዳማ የነበሩ የደርቢ መንፈስ ያላቸው የወረዳ ፉክክሮችም ለክልሉ እግር ኳስ መጠናከር የላቅ አስተዋጽኦ አበረከተ። የዳሞታ አይረስ የውለታም እነ ወላይታ ቱሳ ና ወላይታ ፔፕሲን ፈጠረ። ወላይታ ቱሳ በኢንተርናሽናል መድረክ ከደቡብ ክልል ቀዳሚው ሀገርን ወክሎ የቀረበው ክለብም ሆነ ጌታውን ታደሰ የ የቱሳው የጎልዘብ፣ ሙሴ ጳውሎስ፣ ኢብራሂም ረሺድ፣ በቀለ ባልቻ የመሳሰሉ ድንቅ ተጫዋቾችም ታዩ። ጊዜው 1980ዎቹ። ቱሳ መቀመጫውን ሶዶ ያደረገ ከወቅቱ የአገራችን ጠንካራ ተፎካካሪ ክለቦች አንዱ አሁን የጦና ንቦቹ ጦና መተታ መነሻ ጊዜ ቁጭት የፈጠረው ታታሪነት የወላይታ ንቦችን ፈጠረ። ምክንያት በዳሞት አይረስ የውለታ በወላይታ ትውሳ ና ወላይታ ፔፕሲ ተወክለው ከራስ ባለፈ እስከ ብሔራዊ ቡድን የዘለቁ ኮከቦችን ያፈሩት ወላይታዎች ሩቅ ተጉዘው በተለያዩ ምክንያቶች የፈረሱት ታሪካዊ ክለቦቻቸውን የሚዘክር ጠንካራ ክለብ ሊፈጥሩ ከሚሊኒየሙ ማግስት ተንቀሳቀሱ። የሶዶ ቦዲቲ፣ ያረካ፣ በሌ ሻንቶ፣ ሀለላጋ ሱፓ ወጣቶች 2002 ወላይታ ዲቻን ፈጠሩ። ታይቶ ማይጠፋው ታላቅ ህዝባዊ መሰረት ያለው የወላይታ ህዝብ ታሪክ፣ ባህልን የሚወክለው ከዲቻ ባሻገር ድንበር ተሻግሮ በኢንተርናሽናል መድረክ ሀገርን ለመወከል የተዘረጋ ህልምና ዓላማን ያነገበው የሶዶ ወጣቶች የኳስ ፍቅር የጦና ንቦችን አጀገነ። ኦኒ ኦናራ ሲንታው ኑዲቻራ። ንቦቹ ከጦና ይናደፋሉ። መረብ ካገኙ ያስቆጥራሉ። አሁን ወላይታ ዲቻ በአጭር ጊዜ ምስረታው ፈጥነው ከጎለበቱ ህዝባዊ መሰረት ካላቸው የሀገራችን ክለቦች አንዱም ሆኗል። ከምስረታው አራት ዓመታት ቆይታ በኋላም ምስጋና ለአሰልጣኝ መሳይ ተፈሪ ይግባና 2006 ላይ ፕሪምየር ሊጉን ተቀላቅሎ ለሀገራችን እግር ኳስ ተጨማሪው ግብአት ሆኗል።

ስማችን ከታላቁ ንጉሳችን ጦና ታታሪነት የተወረሰ እንደ ንቦቹ የምንናደፍ በጠንካራ ስራ ታላቁ የአፍሪካ እግር ኳስ ክለብ ዛማሊክ ፊት የቆምን ግን ዛማሊክ ሀያል ነው ብለን ማንፈራ የጦና ንቦች ነንኛ። ጦና መተታ አድማጮች፣ ይህ የወላይታ ዲቻ ደጋፊዎች እምነት ነው። ከአምሳ ዓመት በፊት ምስጋና ለወላይታ ዳሞት ወጣቶች ይግባና በእግር ኳስ ፍቅር የተለከፉት ዲቻዎች በብዙ ጣውረር ታይተው ከከሰሙት የነወላይታ ትውሳ ታላ ለ ምስረታ ማግስት በአካባቢያቸው ባህልና ቀለም የደመቀ በአጭር ጊዜ ምስረታ በብዙ ሺህ የሚቆጠሩ ደጋፊዎችን ያፈራ የወላይታ ሕዝብ ኩራት የሆነ ክለብ ፈጥረዋል። ኦኒ ኦኗራ ሲንታውኑ ዲቻራ። ንቦቹ ከጦና አይናደፋሉ መረብ ካገኙም ያስቆጥራሉ። ዲቻ ኑናራ አራድ ያጌ ኡባ ጦኒ ያጋ ከእኛ ጋር ያለው ከሁሉም በላይ ነው። ለዲቻ ድል ሁሉም በጋራ ይሰለፋል። ምክንያቱም ዲቻ ለወላይታ የደስታ ምንጭ ነው። ጦና መተታ